ሰላም ሰላም፣ ውድና የተከበራችሁ የማርቲ ስማርት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ተረፍርፎ ይብዛ። በያላችሁበት አገራችን ኢትዮጵያን ሰላም፣ አንድነት፣ ፍቅርን ያምጣለን፣ መተሳሰብን ያምጣለን። ውዶችዬ፣ ዛሬ ደግሞ ቀለል ያለ በቀለል ያለ የሰራሁት የዛሬ ጥቅርና የላስጎበኛችሁ ማለት ነው። ውዶችዬ፣ እዚህ ጋ ፓስታ እየቀቀልኩ ነው። እዚህ ጋ ደግሞ ሱጉን እየሰራሁ ነው ማለት ነው። የፓስታውን ትንሽ እየዶሮ ከተፍ ከተፍ አድርጌ ጨምሬበታለሁ የአሁንደኛ ለኛ ሀገር በርበሬ ጨመሩበትም በርበሬ የሚፈልግ ሰው እንዳያሰሮቻችሁ፣ ፍላጎት ነው እንጂ እዚህ ትናንሽ ልጆች ስለሚበሉ ብዙ በርበሬ አልጨምርም ማለት ነው። እዚህ ጋር ድንችና በአሚያ ስጋ ዶሮ ቅርታ ዶሮ አርጌ መረቅ እየሰራሁ ነው። እዛ ጋር ደግሞ ውስጥ ማለት ነው። እዚህ ጋር ፓስታውን ወዶች እየ እንግዲህ በዚህ መልኩ በትንሽ ላስጎብኛችሁ የዛሬ ምሽት ስራይን ማለት ነው። በዚህ መልኩ እየተጠገረርኩ ነው። እንግዲህ ባለሙያ ነኝ፣ ደግሞ ደሞ ሰምታችኋል። እዚህ ጋር ፓስታ ሰርቻል ማለት ነው። ሰላጣ ሰርቻል ማለት ነው። ሰላጣ የቺዝም አለው በቆሎ፣ እንዲሁም ደግሞ ከስ ሁሉንም አድርጌ ማለት ነው። ወንዶች፣ እዚህ ጋር ፓስታው ደርሶ ላይ ስጎን ከላይ አድርግ ያለው ማለት ነው። ያው እዚህ ጋር ወጤ በስርአት ደርሷል። በጣም ቆንጆ ሆኖ ማለት ነው። አምሮ ደም ቆሮ በዚህ መልኩ ደርሷል ማለት ነው። ነጭ ሩዝ ያለው ሰላጣ፣ ይቺ ሴት በጣም የሚያምር ሰላጣ ነው የሰራውላቸው። በጣም ጎበዝ ነኝ ባለሙያ ነኝ። የራሴ ላከብድ ለማካበድ ሰምታችኋል። እና ላይክ እያረጋችሁ ማለት ነው ሀሳብ አስተያየታችሁንም ደግሞ ደሞ በኮሜንት እያሳወቃችሁኝ እንግዲህ የዛሬ ጥግረራዬን በዚህ መልኩ ላስኮሚያችሁ ማለት ነው። እንደዛውም ተጋበዙ ማለት ነው። ሀሳብ አስተያየታችሁን በኮሜንት ሰሳፉ የማወዳችሁ የማከብራችሁ ቤተሰቦቼ ማለት ነው። ለምን ተበረታቱኝ እጅግ በጣም አመሰግናለሁ ማለት ነው። እንግዲህ በዚህ መልኩ ሰው እየጨረስኩ ነው ማለት ነው። ሁሉንም አልቀረጽኩላችሁም። በነገራችን ላይ እንግዲህ ከስራ ጋር ቪዲዮ ለመቅረጽ ጊዜም እንትን አይኖርም። ለዛ ብዬ ሁሉንም አልቀረጽኩላችሁም። ብቻ ያው ጥግረራዬን ስራ ትንሽ ነው ያስጎበኘኋችሁ ቀንጨባ አደርጌ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ። ሀሳብ አስተያየታችሁንም በኮሜንት ሰር እየጻፋችሁ ለምታበረታቱ ደግሞ እጅግ በጣም አመሰግናለሁ። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ቤተሰብ እየሆናችሁ በአክብሮት ጠይቃለሁ። ወዳችኋለሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ